ማዕከል ትልቅ ነገር ነው ይዞ የመጣው። ለህጻናት የመጀመሪያው ነው። በኢትዮጵያ ለህጻናት አይን ህክምና ብቻ ተብሎ የተለየ ማዕከል ነው። ሴንትር ኦፍ ኤክሰለንስ እንዲሆን፣ ሞዴል እንዲሆን ለማድረግ ነው ትልቁ አላማ። እንኳን ደስ አላችሁ። ይሄ ደስታ የአገራችንም ጭምር ነው። በኢትዮጵያ የህፃናት እይታ ጉዳይና አይነስውርነት ከህብረተሰብ የጤና ዋነኛ ችግሮች አንዱ ነው። በውጮቹ 2013 ገደማ በተጠና እንደ ጥናት ኢትዮጵያ 1.6 ከመቶ የሚሆነው ዜጋዋ ማለትም 2 ሚሊዮን ገደማ አይንስውርነትና አጥርቶ የማየት ችግር ያሉባቸው እንደሆነም ተረጋግጧል። ከዚህ አሀዝ ወደ 8 ከመቶ በላይ የሚሆኑት ህፃናት መሆናቸው ደግሞ ጉዳዩን አሳሳቢ ያደርገዋል። በቀደመ መጠሪያው ዘነበወርቅ በአሁን የስያሜው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በልቀት ከሚሰጣቸው የህክምና መስኮች የአይን ህክምና አንዱ ነው። አለርት ሆስፒታል ዘጠና ዓመት በላይ ሆኑታል። ረጅም ዓመት ያስቆጠረ አገልግሎት እየሰጠን ያለው ዘርፈ ብዙ አገልግሎቶች ይሰጣል። ከዛ ውስጥ አንዱ የአይን ህክምና ነው። አይን ህክምና እንደ ሴንተር ከተጀመረ ወደ 50 ዓመት አስቆጥሯል። ክርስቲያን ብላይንድ ሚሽን ወይንም ሲቢኤም በሚባለው ኢንስቲትዩሽን አንድ ክፍል ውስጥ አንድ የአይን ሐኪም ብቻ ያለበት ተቋም ሆኖ ተጀመረ። የአይን ህክምናና አለርት 50 ዓመታት የተሻገረ ታሪክ አላቸው። በሆስፒታሉ ለ34 ዓመታት የአይን ህክምና ይሰጡ ለነበሩት ዶክተር ሰለሞን ቡሳ የምኞታቸው ስኬት ለህፃናት የአይን ህክምና ስፔሻሊስቷ ዶክተር ሩትና ባልደረቦቻቸው ደግሞ የሁሌም የቢሆን ምኞታቸው ዛሬ እውን ሆኗል። ይሄ ደስታ የሀገራችንም ጭምር ነው። የባለሙያዎች ብቻ አይደለም። የዜጎቻችን ሁሉ ደስታ ስለሆነ እንኳን ደስ ያለን እላለሁ። እንደ አንድ ባለሙያ በጣም ደስተኛ እኔ አንድ እንደዚህ አይነት ቦታ ውስጥ መስራት ራሱ ለአይምሮ በጣም ትልቅ ነገር ነው። ሁለተኛ ለልጆቻችን ደግሞ በጣም ትልቅ ነገር ነው። ማዕከሉ በአብዛኛው በቀላሉ በህክምና ሊስተካከል የሚችል እንደ ሞራ ግርዶሽ፣ አነጣጥሮ የማየት ኢንፌክሽን የሚከስቱ የአይን በሽታዎችን ቅድሚያ ተሰጥቶት የሚታከምበት ማዕከል መሆኑ ደግሞ የተለየ ያደርገዋል። ህጻናት አይን ህክምና እንግዲህ እንደ አገር ለብቻው የተቋቋመ ለህጻናት ምቹ የሆነ ስፍራ የለንም። ይሄ እንደ ልቀት ማዕከል ነው የሚወሰድ። የህጻናት አይን ህክምና ልቀት ማዕከል ብለን ነው የሰየን ነው ስለዚህ አሁን በጤና ባለሙያ ሰልጥኗል። ህንፃው ብቻ አይደለም፣ በቂ የሆነ ህክምና መሳሪያ ግባት ገብቶለታል። ከህንፃው ከአይን ህክምና መስጫ መሳሪያ ከመጠቀሚያ ቁሳቁሶች ባሻገር በህፃናት አይነ ህክምና የሰለጠኑ ሐኪሞች ውጭ ሀገር ተልከው ተምረው መጥተዋል። አለርት ውስጥ ማለት ነው። እዚህ ሙሉ ለሙሉ ፈንክሽናል ነው ማለት ነው። የጤና ጥበቃ ሚኒስትርም አዲሱን የተገነባውን የህፃናት አይን ማዕከል አምሳያና ተሞክሮ የማስፋት እቅድ እንዳለውም በማዕከሉ መጀመር ማብሰሪያ ላይ የተገኙት ሚኒስትሯ ዶክተር መቅደስ ዳባ እንዲያሉ ምሳሌ የሚሆኑ ነገሮች ቀድሞ መከላከል ላይ አክሞ ማዳን ላይ ምስርት የሰራ ነው ያለው። ከዛ በተጨማሪ ዛሬ እንዳየናቸው አይነት ትልልቅ ማዕከላትን በሀገራችን በሁሉም ቦታ ማዳረስ የምንችልበትንም ከሀሳቦችና ባለድርሻ አካላት የምንጋብዝበት ይሆናል ማለት ነው። እንደ ሀገር በአይነቱ የመጀመሪያው ለህፃናት ብቻ ተለይቶ ግንባታ የተደረገለት ይህ ማዕከል በዘርፉ እጅግ የዘመኑ ቴክኖሎጂዎችን አሟልቶና በተጠና መልኩ መደራጀቱ ወትሮ የነበረውን ችግር ከመቅረፉን ባሻገር በርካታ ህፃናትን ከማየት ከልካይ ከሆኑ ምክንያቶች መታደግ ያስችላል። ያው ይሄ ማዕከል ከመገንባቱ በፊት ህጻናትን በምናይበት ጊዜ ቻይልድ ፍሬንድሊ አልነበረም። አንደኛ ሁለተኛ በጣም በተጨናነቀ ቦታ ሰርጂካል ሴታፖች ያሉንም ለህፃናትም የሆኑ በጣም ጨቅላ ህፃናት ወይም ደግሞ ትንንሽ ልጆችን ኦፕሬሽን የምንሰራበት መሳሪያ ምንም አልነበረንም። ከዛ አንጻር አብዛኛውን ኬዞቻችንን ህፃናቶችን ወደ ሌሎች ቦታዎች ሪፈር ነበር የምናደርገው። ማዕከል በመሰራቱ እጅግ በጣም ብዙ ህፃናት ተጠቃሚ ይሆናሉ። ቶታሊ ሪፈር የምናደርጋቸው ኬዞች አይኖሩንም። ይሄ አገልግሎት እንደ ሀገር በርካታ ችግሮችን ይፈታል። ህፃናት እንግዲህ ነገ ሀገር ተረካቢ ናቸው። ህፃናት ላይ በርካታ ስራ መሰራት አለበት፣ ትኩረት ይፈልጋል። እንደ ሴክተርም አሁን ትኩረት ተሰጥቶ እየተሰራ ነው ያለው አንዱ ማሳያ ይሄ ማዕከል ነው። ሌሎች በርካታ የህፃናት ህክምና ማዕከሎች ያስፈልጋሉ እንደ ሀገር እንሰራለና ስፔሻላይዝድ የሆኑ ሆስፒታሎቻችን ህብረተሰባችንን ቀድሞ እንዲያውቅ መከላከል እንዲችል ለዚህ ላይን ህክምና በቀጥታ የሚያደርሱ ስራዎች ተሰርቷል። አንድ አይነ ስውር በቤት ውስጥ በሚኖርበት ጊዜ ያ ሰው ብቻ አይደለም ጉዳት ጉዳቱን የሚያስተናግደው ቤተሰብ በሙሉ ያስተናግዳል፣ ሰፈርተኛው ያስተናግዳል። አንድ አይነ ስውር የቤት ውስጥ ካለ ልጆች ትምህርት ቤት እንዲሄዱ አይደረግም ምናልባት እሳት ላይ ይወድቃል፣ ጉድጓድ ውስጥ ይገባል፣ ጠብቁት ይባልና ልጆች ከትምህርት ቤት እንዲቀሩ የሚደረግበት ሁኔታዎች አለ። በገጠር ውስጥ ሰዎች አይነ ስውር ቤት ውስጥ ተው ቀብር አይሄዱም፣ ወይንም ገበያ አይሄዱም፣ ወይንም እርሻ የማይሄዱበት ሁኔታዎች አሉ። ስለዚህ የአንድ የአይነ ስውርነት ችግር ቤተሰቡንም አፌክት ያደርጋል፣ ሰፈርተኛውንም አፌክት ያደርጋል። በአጭሩ ስገልጠው ጌም ቼንጀር ነው የምለውም። ምክንያቱም ውጭ ላይ ሄጄ በትምህርት ላይ እንዳየሁት ትኩረት መሰጠት ያለበት ለህፃናት ነው ብዬ አስባለሁ። አንደኛው እይታቸው አንዴ ከቀነሰ የምንመልሰው ነገር አይሆንም። አንዴ ትልቅ ከሆኑ በኋላ የምናሻሽለው ነገር አይሆንም። ትንሽ አጭር ጊዜ ነው ያለን። ለእነሱ እንክብካቤ ማድረግ ትልቅ ኦፖርቹኒቲ ለእነሱ መፍጠር ነው ብዬ አስባለሁ። የነዚህ አሁን የገቡት የቴክኖሎጂ ወይ ደግሞ የገቡት ህክምና መሳሪያዎች ኦፕሬሽን ክፍሎች አሉ። በጣም ዘመናዊ የሚባሉ የህክምና መሳሪያ ነው ገብቶለት ተገጥሞ ስራም ጀምሮ። ስለዚህ ከሌላው ቦታ ለህፃናት ስፔሲፊካሊ ዲዛይን እንዲሆኑ እቃዎች አሉ። ኦፕሬሽኑም፣ ሌሎች ክፍሎችን ማስተኛ ክፍሉም ለህፃናት የሚመች ነው። ውስጥ ለውስጥ ህፃናትም ለህፃናት ቤተሰብም ምቹ ሁኔታን የመፍጠር ስራ ተሰርቷል። ስለዚህ አድቫንስድ ዘመናዊ የሚባል የትኛውም ሀገር ሊኖር የሚችል ቴክኖሎጂ ነው የተገጠመለት። አሁን በአደጉት ሀገር ላይ የሚገለገሉት የሚጠቀሙት ቴክኖሎጂ ነው። በኦፕሬሽን ክፍል ውስጥ ሐኪሙም በምቾት የሚያመጣውም ውጤት እንደዛው ጥሩ እንዲሆን ለዛ ዲዛይን ተደርጎ የመጣው ይክል እዚሁ ይመረመራል። እዚሁ መነጽር ይታዘዝለታል። መነጽሩን እዚሁ ይገዛል እና ሁሉንም ነገር በቅርቡ አግኝቶ እንዲሄድ የሚያደርግ አገልግሎት ነው። ግንባታውንና የህክምና መርጃ መሳሪያውን ክርስቲያን ብላይንድ ሚሽን የተሰኘ ግብረ ሰናይ ድርጅትና አለርት ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል በመተባበር አሳቁ። ይሄ የተሰራው በሆስፒታሉ እና በአጋር ድርጅቶች በሲቢኤም እና ሲቢኤም የሚያስተባብራቸው የጀርመን ላይንስ ፋውንዴሽን ድጋፍ የተሰራ ህንፃ ነው። ግብአቱም በዛው ጋር ተያይዞ የገባ ነው። ማለት እንግዲህ ሲቢኤም ያው በአይን ጤና አገልግሎት ለረጅም ዓመታት ኦልሞስት ሃምሳ ስድስት ዓመታት በላይ በኢትዮጵያ ውስጥ እየሰራ ይገኛል። በሚሰራበት ሰዓት አንዱ ትልቁ ፓርትነሩ ወይም አጋር በአጋርነት የሚሰራው ከአለርት ኮምፕርሄንሲቨ ስፔሻላይዝድ ሆስፒታል ጋር ነው። ይህ የህፃናት ማዕከል በሚሰራበት ሰዓት ገና ከቦታ መረጣው ጀምሮ ከዲዛይን ጀምሮ ብዙ ፕሮሰሶችን አልፎ አሁን እንግዲህ ማዕከል ተገንብቶ አልቋል። ግንባታው ሂደት የነበረው ያው በውላችን መሰረት ነው የተጠናቀቀው። እንዳውም ትንሽ ቀደም ብሎ ነው የተጠናቀቀው። ለአንድ ዓመት ነበረ ውላችን። ያው ዓመት ሳይሞላው እንዲጠናቀቅ ተደርጓል። እንደምታዩት እንግዲህ ላንድስኬፑ ታስቦበት በጣም በትልቅ ጥራት የተሰራ ላንድስኬፕ ነው። የህፃናትን ያማከለ መሆን ስላለበት ሰፋ ተደርጎ ነው የተሰራው። በተለይ ቴራዘዎቹ በጣም ሰፋፊዎች ናቸው። ግሪን ኤሪያውን በቀንሰን ነው የሰራ ነው። በተለይ ደግሞ ማታ ላይ ደግሞ ብታዩት ማታ ላይ በጣም ያምራል። ያሉት የላይቶቹ ኮምፖዚሽን በጣም የሚያምሩ ናቸው። ቀንም ማታም እንዲያምር ተደርጎ የተሰራ ላንድስኬፕ ነው። እና ውስጥ ባሉት ስታንዳርዶች የተለየ ህንፃ ነው። በጣም ተለፍቶበታል፣ ብዙ ነገሮችም ተሰርተውበታል። በተለይ ደግሞ ውጭ ካሉት በዚህ ስፔሻላይዝድ ባደረጉ ባለሙያዎች በማማከር ብዙ ስራዎች ናቸው የተሰሩት እና ውስጥ ገብተን የምናያቸው በጣም ብዙ ስራዎች ይኖራሉ። ይሄኛው እንደምትመለከቱት የሪሴፕሽን ቦታ ነው። ሪሴፕሽናችን በጣም ሰፋ ያለ ቦታ ነው። የዓይን ህክምና እንደመሆኑ በጥን ብዙ ህጻናት የማየት ችሎታቸው ትንሽ ቀነስ ያለ ሊሆን ይችላል ለህክምና ይመጡት ማለት ነው እና እያንዳንዱ ነገሮች የታሰቡበት ስራ ነው የተሰራው። ሰፋ ያለ ነው ናቸው። አሁን ያለንበት የመጀመሪያ ፍሎር ዋን እንለው ነው። እዚህ ጋር ያሉን ፋንክሽኖች ግን እንደምታውቁት ክፍሎቹ የኦ አር ኤሪያዎች ናቸው። እዚህ ፊት ለፊት ላይ የምታዩት ዋናው ኦ አር ነው። ከዛ የተለያዩ ኦፊሶች አሉ። በቀኝ በኩል ደግሞ ኦፒዲዎች ናቸው። የሴትና የወንድ የልብስ መቀየሪያ ክፍሎች ናቸው፣ የዶክተሮች ወደ ኦር ለመግባት ሲሄዱ ማለት ነው። እነዚህ ፊት ለፊት ላይ የምናያቸው ደግሞ የማገገሚያ ክፍሎች ሪከቨሪ ሩም የምንላቸው ናቸው። እዚህ ጋርም ኦፊስ አለን የተሰራበት እና አሁን እያየን ያለነው ስታንዳርድ ለየት ያለ ነው። ቅድም ያልኩበት ዋናው ምክንያት አንደኛ እንደምታዩት የቻይልድ ፍሬንድ የሚል ፔንት ነው የተጠቀምን ያለ ነው የተሰሩ ያሉት። ሁለተኛው እነዚህ አንድ ሪሎችን የምታዩቸውን እነዚህ ታስቦበት የተሰሩ ናቸው። በተለይ ሎቪዥን ማየት የተሳናቸው ባንልም ሎው የሆነ እይታ ያላቸው ህጻናት ይሄንን ይጠቀሙታል ይህን በሚጠቀሙበት ሰዓት እዚህ ጫፍ ጫፋቸው ላይ ዳርና ዳራቸው ላይ በብሬል የሚባል ጽሁፍ አለው የት ጋር ምን የት ቦታ ላይ እንደደረሱ የሚገልጽ ብሬል ነው ያንን በመንካት ማንም ሰው ሳይረዳቸው የት ጋር እንዳሉ ሊገልጽላቸው የሚችል የተጠቀምንበት አንዱ እሱ ነው ሌሎቹ እንግዲህ እንደምታያቸው ዶር ሳይኖቻችን ላይ የተለጠፉት በጣም እነዚህ ምልክቶች አሉ። እነዚህ ቦልድ ሆኖ ነው የሚጻፉ በቀኝ በኩል የሚያመራ አንድ ሌሎች ክፍሎች እንግዲህ እንደምታዩቸው እነዚህ ኦፊሶች አሉ እና በዋናነት ይሄ ፍሎር የሚያገለግለው ዋርድ ነው፣ የመኝታ ክፍል ነው፣ የህፃናት የሴቶች መተኛ ክፍል ነው። ከዋር እንደወጡ የሚያርፉበት አልጋ ይገባል፣ የሚያርፉበት መኝታቸው ነው። ልክ እንደዚሁ በተመሳሳይ ስዕሎቹ ደግሞ ወንዶችን ሪፕሬዘንት በሚያደርግ ህጻናትን በሚመጥን ሁኔታ ነው የተሰራው። ቀጥሎ ያለው ደግሞ የወንዶች የመተኛ ክፍል ነው። እሺ፣ ሌላው እንግዲህ በክፍል ውስጥ አንዱ ኮምፖነንት የሊፍት አገልግሎት አለው። ሊፍቱ እንደምታዩት አልጋ ውስጡ ሁለት ሜትር ከአስር ስፋት አለው እና አልጋ መሸከም ይችላል፣ ዊልቸሮችንም መያዝ ይችላል። 1350 ኬጂ መሸከም የሚችል ነው። እስከ 17 ሰው መሸከም የሚችል ሊፍት ነው። ትልቅ ሊፍት ነው የተገጠመለት። ይሄም ከህፃናት ሴፍቲ አንጻር ታስቦ የተሰራበት ነው። ይህ ማዕከል ለህፃናት የአይን ህክምና ብቻ የሚደረግ የህክምና ማዕከል ከመሆን ባሻገር ለሌሎች የአፍሪካ ሀገራትም በዘርፉ የምርምርና የልዕቀት ማዕከል እንዲሆን የሚያስችል ራዕይንም ሰንቋል። እንደ ሀገር እንደ ሪጅን ብናየው እንደ ኤስት አፍሪካ ብናየው ትልቅ ነገር ነው። ስለዚህ ህክምና መስጠት ብቻ ሳይሆን ሪሰርቾችን፣ ትምህርት ማስተማር፣ ፌሎውሺፕ ስልጠና መስጠት ብዙ ነገር ነው ያሰብነው። ሲቢኤም አብሮ ከዶኖሮቹ ጋር እንደ ላይንስ ጀርመኒ፣ እንደ ላይንስ ኢንተርናሽናል ፋውንዴሽን ከነሱ ጋር አንድ ላይ በመሆን ደግሞ ከጤና ጥበቃ ሚኒስቴር ጋር ከአለርት ሆስፒታል ጋር አንድ ላይ በመሆን ሌሎች ስራዎችን የሚታሰበው ወደፊት የአለርት ሆስፒታል ቴሪሸሪ ደረጃ የሚደርስ ከሆነ የተለያዩ ነገሮችን ሰፖርት በማድረግ ኢቭን የትሬኒንግ ስራዎችን ስልጠና ላይን ህክምና የሚሰጡ ባለሙያዎች ማሰልጠን በጣም ሴንትር ኦፍ ኤክሰለንስ እንዲሆን ሞዴል እንዲሆን ለማድረግ ነው ትልቁ ዓላማ። ሪፈራል ሆኖ የሚያገለግል ስለሆነ ሁሉም ይሄዚህ ተጠቃሚ እንዲሆን እዚሁ ማስተላለፍ እንፈልጋለን። ሌሎች ተቋማትም ይህንን ማዕከል መጥተው እንዲጎበኙና እንዲያዩ የሚሰጠውን አገልግሎትም እንዲያዩና ለሌሎችም መልእክት እንዲያስተላልፉ ማጋበዝ እንፈልጋለን።